ቁርአንን ያው አንተ በአጭር ጊዜ ያፈዝከው እና ያከተምከውም ያፈዝከውም እና የሆነ ሪኮመንድ የምታደርገን ነገር ካለ አንተ ያረካቸው ነገሮች ካሉ ምናምን እንድትነግረን ነበር። እንግዲህ የሰው አይምሮ ይለያል። የመያዝ አቅማቸው እንደ እንዳለህ ነው ካለህ ነው የራስን ጥረት ያስፈልጋል የራስን ጥረት ያስፈልጋል። አላህ በዚያ ላይ ያግዛችኋል። ልላ የፈለግኩት የመያዝ አቅማችን እንደዚህ የተለያየ ሊሆን ይችላለች። ለማንኛውም ልንገራሽ፣ እንዴት እንዳፈዝግን እኔ ቁርአን ሳያፈዝ አንዴ መጀመሪያ አከተንኩኝ፣ እያየኝ ማለት ነው። እሱን አይቼ ካከተንኩኝ በኋላ ጥርት አድርጋችሁ መቅራት ያለባቸውሽን በደንብ በቃ ምንም ሳትሰማ ተሳሳቱ መሆን አለባችሁ። እያያችሁን ስትቀሩ ራሱ አንዳንዴ ምትሳሳት ይችላል። ያን አይደለም እያልኩኝ ያለሁት አይደል። ለምሳሌ ሁልጊዜ ጊዜ ይሆናል አይደል። አስተካክሉ። እንትንማ እንደዛ መሆን የለበትም። እኔ ጥረታ አድርጌ ቀራሁኝና እንዳከተኩኝ ጨረስኩኝ። ከዚያ በኋላ ሂፍዝ ማፈዝ ሲጀምር እንደት ነበር ያፈዝኩት? አንዱን ገጽ ደጋግማችሁ ትቀሩት አላችሁ። ቢያንስ እንደ ችሎታ ነው። አንድ አስር ጊዜ ሊሆን ይችላል። አምስት ጊዜ ደጋግማ ትቀረዋለ። አንዱን ገጽ አንዱ ገጽ ስንት መስመሮች አሉት? አስራ አምስት መስመሮች አሉት። ከዚያ ለሶስት ትከፍለዋለ። ለሶስት ስትከፍለው አምስት አምስት መስመር ይሆናሉ። ከዚያ የመጀመሪያውን አምስቷን መስመር አሁንም ደጋግመህ አምስት ጊዜ የሚሆን ትቀራት አለ። በደጋግም ከቁጥር እያየህም ቢሆን ይሁን ምትይዘንትን ይገራልል። ከዚያ በኋላ ለማፈስ ስትጀምረው ጊዜ እስካሁን ገና እያየህ በመቅራት ላይ ነው። አምስቱን ደጋግመህ ከቅራህ በኋላ የመጀመሪያዋን መስመር ማፈስ ትጀምራለህ። ኢነ ለዚነ ከፈሩ ሰዋኡን ዐለይህም አንዘርተሁም አም ለም ተንዚርሁም ላ ዩእሚኑን። እችን የመጀመሪያዋን መስመር ደጋግመህ ትቀራትናሁንም ከዚያ ማፈስ ትጀምራለህ። የመጀመሪያውን መስመር አፍዘህ እንደጨረስክ የሚቀጥለው መስመር ላይ ቀጣዩ አያ ላይ ትሄዳለህ። ቀጣዩ አንቀጽ ላይ ቀጣዩን አንቀጽ ካፍዝክ በኋላ የመጀመሪያውን እና ሁለተኛውን አያይዘህ ደግሞ ትፍዛቸዋለህ፣ ትቀራቸዋለህ። ከዚያ ወደ ሶስተኛው አንቀጽ ትሸጋገራለህ። እሱንም መያዝ ትይዛለህ፣ ደጋግመህ። ከዚያ እሱን መያዝህን ካረጋገጥክ በኋላ ከመጀመሪያው ጋር ትነሳለህ፣ ሶስትን አብረህ ትቀራቸዋለህ። ከዚህ አራተኛውን በዚሁ መሰረት ከዚ አምስተኛውን አምስቱን መስመር አያይዘህ ሳትሳሳት በደንብ አድርገህ ትቀራቸዋለህ። ከዛ ወደ ቀጣዩ አምስት ትሸጋገራለህ። ልክ የመጀመሪያውን አምስት በሰራህበት መንገድ ትሰራለህ። ይህንም ሁለተኛውን አምስት እንደጨረስክ የመጀመሪያውን አምስት እና ሁለተኛውን አምስት በአጠቃላይ አስሩን መስመር አያይዘህ ትቀራለህ። ከዚያ የሶስተኛውን አምስት በዚያው መሰረት ትሰራለህ። እሱን መያዝህን ካረጋገጥክ በኋላ ከመጀመሪያው ጀምረህ አንዱን ገጽ ሙሉ ትቀራለህ። ከዚያ በዚህ መሰረት አንዱን ገጽ አፍዘህ ጨረስክ፣ እሱን ደጋግመህ ትቀራለህ። ከዚያ ሁለተኛ ገጽ በዚህ መሰረት ሶስተኛ እያልክ ትሄዳለ በዚህ መሰረት በቀን ይህ ሲጀምር ገና የመጀመሪያ ቀን አስተውሳለሁ የማንፈስ ፍላጎት በጣም ነበረኝና እና ከሱረቱ ናስ እስከ ሱረቱ ልሐቅ ድረስ ነው በአንድ ቀን ያፈዝኩት፣ ወላሂ በአንድ ቀን። ከዚያ በኋላ ያለውን ደግሞ እስከ ሱረቱ

ኣሕካፍ ድረስ ሐሚም ድረስ ያለውን ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። እስከ ሐሚም ድረስ ያለውን ደግሞ እንዴት እንዳፈዝ ዝተሰለን ቁርኣን ሳልገባ በፊት ወንድሜ ልብስ ዩኒፎርም ሲሰፋ ስለነበር የዛኔ በሚሰፋ ጊዜ በረመዳን በረመዳን ላይ ቁርኣን ኣይገ እንትና ይልም ነበር ማነው ቁርኣን ብቻ ነበር የሚከፍተው ቤት ውስጥ ሙዚቃ ይከፍተ ሙዚቃ ይሃዳም ታልግን እንትን አይልም ነበር። የመጀመሪያው አንዱ ቁርአን ብቻ ነበር የሚከፍተው በረመታ ያኔ የሚከፍተውን እኔ ቁርአን ሳልገባ በፊት ዝም ብዬ በመስማት ብቻ ፍ ይዤው ነበር ታቻ ልክ እዚያው ከሱረቱ ረሕማን እስከ ሱረቱ አሕቃፍ ድረስ ያለውን ብቻ ያን የሱ ላይ ዝና ሽሮይ ነበር አስታውሳለህ። ለማዳመጥ ብቻ ይዘው ነበር መጨረሻውን እሱን ልክ እዚያ ቦታ ላይ ሲደርስ ጊዜ ምንም ጊዜ አልወሰደብኝም። ያንን አፈዝኩት። ብቻ እንድታፈዝ የነገርኩበት መንገድ ያንን መንገድ ተጠቀመ እሱ ነው አሪፍ። በዚያ መንገድ ማፈዝ ትችላለህ። ማንበቡ ላይስ እንዴት ታየዋለህ? ማንበቡ ላይ ማለት ነው ለማንበብ ጥርት አድርጎ ለማንበብ። አሁን ለምሳሌ አልሐምዱሊላህ ቁርአን አነባለሁ ግን ጥርት አድርጌ አይደለም እና አንዳንድ አንዳንድ ቦታዎች ሄድ ሄድና የሆነ ቦታ ላይ ፊደል የመጥፋት አይደለም አውቀዋለሁ ግን ስታክ የማድረግ ነገር አለ የመቆም ነገር እኔ መጀመሪያ ላይ እንደዛ ስንሆን ጊዜ እሱ መጀመሪያ ላይ ያለኮ ነው እሱ ነቢያችን ሰለላሁ ዓለይሂ ወሰለም ለሁለት ከፍላቸዋል ቁርአን የሚጠርሶች አልማሂሩ ቢልቁርአን ማዕ ሰፈረት ልኪራም ልበረራ ወለዚ የተተዕተ ፊ ለ አጅራን አሉ ቁርአንን አሳምሮ የሚቀራ ሰው እርሱ ደረጃው ከመላእክቶች ጋር ነው አሉ የማለት ምንም ሳይሰ የሚቀራ ሰው አለነው ነገር ግን እየተወላገደ እየተሳሳተ እያስተካከለ የሚቀራ ሰው ለእርሱ ደግሞ ሁለት መንገድ ንዳለውለ ስለዚህ ከመጀመሪያው ነው የሰው ልጅ መጀመሪያ ከዚያ በመቀጠል አሳምሮ ከሚቀሩት ይሆናል ስለዚህ መግራት ነው ደጋግመ ከአስተማሪ ጋር እነመል ዒልሙ ቢተዓሉም እንዳሉት ነቢዩ ሰለላሁ ዓለይሂ ወሰለም እውቀት የሚገኘው በመማር ነው ብለዋል። በተማርክና ባዳበርክ ቁጥር ይህ የምትወላገደው ምትለው ይስተካከላል ማለት ነው።